ላይኩም ወረህመቱላ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ወይም ሁላችሁንም ሰላም ሰላም ብያለሁ። ዛሬ የዛሬ ቪዲዮ ደግሞ ምንድነው የሚሆነው መሰላችሁ? በህልም እናንተን በተደጋጋሚ የምጠይቁት ነው ሰው ተኩሶብኝ፣ እኔ ሰው ላይ ተኩሼ፣ ሰው ላይ ሲተኮስ አየሁ እንደዚህ በጥይት ዙሪያ ማለት ነው እና በህልም ጠመንጃን ወይም ጥይትን ማየት የሚል ቪዲዮ አለ በሰፊው ማብራሪያ የተሰጠበት ይሄ ግን ሲተኮስ አየው ስተኮስብኝ ከሰው ጋር ሲተኮስ በብዛት ስለምጠይቁኝ በተኩስ ዙሪያ ደግሞ የሚሰጠውን ፍቺ ለዛሬ ይዤላችሁ ቀርብ ያለው። ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ቤተሰቡኒ ተከታታይ የህልም ፍቺ ይደርሳችኋል። ለእንትን አድርጉ፣ ሼር አድርጉ፣ ሁላችሁም ሼር አድርጉት። ላይክ ደግሞ እንዳይረሳ፣ ላይክ እያረጋችሁ ቅን መሆናችሁን አሳዩ ማለት ነው። ወደ ህልሙ ገባለሁ። አንድ ሰው በህልም ውስጥ ማንኛውም ሰው ማለት ነው ሌላ ሰው ሲተኩስ ካየ ህልም አላሚው እንግዲህ አንድ ህልም አላሚ ሌላ ሰው ሲተኩስ በህልሙ ካየ ፍቺ ምንድን ነው? ህልም አላሚው ሰውን የሚያስቀይም ሊሆን ይችላል። ብቻ የሆነ ምላሳም ሰው አላለ ተናጋሪ ሰው እንደሆነ ይገልጻል። ምናልባት ለሌሎች ሰዎች ጉዳት ከሚያደርሱ ሰዎች አንዱ ነው ማለት ነው። በመናገር ሰውን ያስቀይማል ማለት ነው። አንዳንድ ተናጋሪ ሰዎች አሉ አይደለ ምላሳም በቃ ወንድ ሆነው የሆነ ሴትም ሆነ በምላሳቸው ሰውን የሚያስቀይሙ እንደዛ ማለት ነው። አንድን ሰው ሌላ ሰው ጋር ሲተኩስ ከተመለከተ ህልም አላሚው በሚናገረው ቃላት በጣም የሰውን ስሜት ይጎዳል ማለት ነው። ሌላው አንድ ሰው በህልም እራሱ አላሚው አባቱን ወይም እናቱን በጥይት ሲመታ ማየት ለወላጆቹ እንደማይታዘዝና እንደሚበድላቸው ምልክት ነው፣ ፍቺው ማለት ነው። ባለትዳር ሴት ከልጆቿ አንዷን በጥይት ስትተኩስ በህልም ከተመለከተች ወይም ልጅቷ ስትተኩስ ወይም ደግሞ ህልም አላሚዋ ለልጇ ስትተኩስ ወይም ራሷ እዛ ልጇ ሴት ልጇ በህልሟ ጥይት ስትተኩስ በህልም ከተመለከተች በእውነቱ ለመጥፎ ባህሪ የምሰጠው ምልክት እንግዲህ፣ ች ልጅ መጥፎ ባህሪ ወደ መጥፎ ባህሪ እየገባች ወይም መጥፎ ባህሪ እያሳየች እንደሆነ ምልክት እየሰጠች ነው ማለት ነው። ባለትዳር ሴት ልጇ ጥይት ስትተኩስ ከተመለከተች ባህሯ እየተበላሸ ስለሆነ ያው ክትትል ያስፈልጋታል ማለት ነው። አንድን ሰው በህልም ውስጥ ሲመተኮስ ህልም አላሚው ስለሌሎች መጥፎ እንደሚያስብ ምልክት ነው። ወደ አንድ ሰው በህልም ጥይት ስተኩሱ ማለም፣ ይሄ ህልም አላሚ ስለ ሌሎች መጥፎ ሰው ያስባል ማለት ነው። ስለ መጥፎ ነገር ያስባል ስለሰዎች ማለት ነው። አንድ ሰው አንድ ሰው በህልም ሲተኮስ ማየቱ፣ ነገር ግን ጥይቱ አልመታችሁም። ወደ እናንተ ወደ ህልማላሚ ተኩሷል፣ ጥይቱ ግን አልመታችሁም። ይሄ ፍቹ ምንድን ነው? ህልማላሚው ሌሎችን ይከዳል እና ስለ እነርሱ ስለ ሰዎች ማለት ነው፣ በድብቅ ስለነሱ መጥፎ ያወራል። እንዲሁም ደግሞ ሰውን ይከዳል ማለት ነው። ይሄ ህልማላሚ ገብቷችኋል፣ አደለ? በህልማችሁ ሲተኮስ ማየትና ጥይት ተተኩሶባችኋል ወደ እናንተ ግን ትኩሳው የተተኮሰው አልመታችሁም። ግን ፍቹ ምንድን ነው? ህልም አላሚ ስለ ሰዎች በድብቅ መጥፎ ያወራል። ለምሳሌ የሆነ ሰው አብሮት ሆኖ ጥሩ ነገር ከሱ ጋር ያወራና ዞር ብሎ ሲሄድ ውይ ይሄ ኮ ስግብግብ ነው፣ በቃ ስለዛ አብሮ ስለነበረ ሰው ሲዞር ከፊቱ ወይም ከፊቱ ሲሄድ ያማዋል ማለት ነው፣ ስለሱ መጥፎ ይናገራል ማለት ነው። ሁለተኛ ነገር ደግሞ ሰውን ይከዳል ማለት ነው። ስለ አላሚው ፍቺው ለአላሚው ነው የሚሆነው። እሺ ህልም አላሚው አንድ ሰው በጥይት ተኩሶ ቢመታ ይህ ምናልባት ህይወቱን በአዎንታዊ መልኩ ለመለወጥ ምክንያት የሆነውን ትልቅ እድል እየተጠቀመ መሆኑን ሊያመላከት ይችላል። ህልም አላሚ የሆነን ሰው ተኩሶ ከመታው፣ ምናልባት የሆነ አጋጣሚ ያጋጥማችሁና ያችን አጋጣሚ ደግሞ ትልቅ ቦታ ላይ ለመድረስ እድሉን ትጠቀሙበታላችሁ ማለት ነው። በህልም በማታውቁት ሰው ላይ ስተኩሱ ማየት አንድ መንገደኛ ከስደት ወደ ቤቱ እንደሚመለስ ወይም ከተሰደደበት አገር ወደ እናት ሀገሩ እንደሚመለስ ያመላክታል ማለት ነው። ከቤተሰባቸው አንዱ የተሰደደ ሰው ይመለሳል ማለት ነው። እሺ። ትዳር የፈታች ሴት በህልም ስትተኩስ ማየቷ ጥይት ስትተኩስ ማየቷ በህይወቷ ውስጥ ትልቅ ለውጦቿን ሊያመላክት ይችላል። በህይወቷ ለውጥ ይመጣል ማለት ነው። አንዲት ያላገባች ሴት ትዳር ያለያዘች ሴት በህልሟ አንድ ሰው ሌላ ሰው ላይ ሲተኩስ ከተመለከተች አላሚዋ ያላገባች ሴት ናት፣ የሆነ ወንድ ሌላ ወንድ ላይ ወይም የሆነ ሰው ማታውቀው የምታውቀው ሌላ ሰው ላይ ሲተኩስ በህልሟ ከተመለከተች አዲስ የፍቅር ታሪክ ውስጥ እንደምትገባና በቅርቡ ያ ፍቅር ግን የጀመረችን ሰው እንደምታገባ ያመላክታል ማለት ነው። ሰው ለሰው ሲተኳኮስ ከተመለከተች ያላገባች ሴት በቅርቡ ወደ አዲስ ፍቅር ትገባለች። ያም ደግሞ ከየጀመረች ፍቅር ወደ ትዳር ይገባል ማለት ነው። ሌላው እዚህ ጋር ያለፍኩት ካለ ነጠላ ሴቶች ጓደኛዋን በህልም ስተኩስ ወይም ፍቅረኛዋን ወይም የሴት ጓደኛዋን በህልም ስተኩስባት ከተመለከተች ይሄ ሚስጥር እንደሚጋለጥ ያመላክታል። ሚስጥር በመጋለጡ ደግሞ ጓደኛዋና አላሚዋ ጭቅጭቅ ውስጥ ወይም ንትርክ ውስጥ ይገባሉ ማለት ነው። አንዲት ማላሚ በህልሟ ወደ ጓደኛዋ ስተኩስ ወይም ጓደኛዋ ሳሌ ስተኩስ ካለመች ሚስጥር ይወጣል ማለት ነው። አንዲት ያላገባት ሴት በህልም ውስጥ አንድን ሰው በሽጉጥ ስተኩስ በህልም መመልከቷ እሷ አላሚዋ አመፅ ውስጥ ወይም ደግሞ ችግር ውስጥ እንዳትወድቅ ማስጠንቀቂያ ሊሆን ይችላል ይህም ፈጣሪን ካለመታዘዝ ወይም ደግሞ ሃይማኖታዊ ነገሮችን ካለመታዘዝ አንጻር ወደ መጥፎ ነገር ውስጥ ወይም ወደ መጥፎ አመፅ ውስጥ ገብታ መጥፎ ነገር እንዳያጋጥመት የሚያስጠነቅቅ ህልም ነው ማለት ነው። ተረጋግታችን ነው ማዳመጥ ያለባቸው ህልም ስ ተረጋግታችሁ ከሆነ በደንብ ይገባችኋል። ባለ ትዳር ሴት በህልሟ ባሏን ስትተኮስ ማለም ወይም ከበአሷ ወደሱ ወይ እሷ ወደሱ ብቻ ለባሏ እየተኮሰች እንደሆነ በህልም ማለም በመካከላቸው ትልቅ አለመግባባት ይፈጠራል። ይህም አለመግባባት ደግሞ እስከ ፍቺ ያደርሳቸዋል ማለት ነው። ለባሏ ስተኮስበት ካየች ወይም ሲተኮስ ካየች በእሷና በባሏ መካከል ባለ ትዳር ሴት በህልሞ ውስጥ አንድ ሰው አንድ ህልም አላሚ እሺ፣ ልድገመው። ባለ ትዳር ሴት በህልሞ ውስጥ አንድ ሰው አንድ ሰው ሌላ ሰው ሲተኩስ ማየቷ እንግዲህ የሆነ ሰው ወደ ሌላ ሰው ሲተኳኮሱ ሁለት ሰዎች ሲተኳኮሱ በህልም ካየች በትዳር ህይወቷ ጋር ከትዳር ህይወቷ ጋር የተያያዘ ጉዳይ እንዳለና የለሷ ወሬ እየተወራባት እንደሆነ ወይም ደግሞ ስለ ጉዳዩ ሊነግሯት እንደሚፈልጉ ያመላክታል ማለት ነው። ባለትዳር ሴት ሁለት ሰዎች ሲተኳኮሱ ካለመች እነዚያ ሁለት ሰዎች በራሷ በትዳሯ ጉዳይ እያወሩ ነው። ባሏና አድርጓት የሆነ ሚስጥር እያወሩ ነው። ያንን ምስጢር ንንገራት አንንገራት እያሉ እያሰቡ እንደሆነ የሚገልጽ ህልም ነው ማለት ነው። አንድ ባል አንድ ወንድ ማለት ነው። ያገባች ሴት ሌላውን ሲተኩስ በህልም ማየት፣ ባለትዳር ሴት ሌላ ሰው ሲተኩስ በህልም ማየት ሁሉን ቻይ የሆነው አምላክ የተትረፈረፈ ገንዘብ እንዲሰጠው ሊያመለክት ይችላል። ይህም የገንዘብ ሁኔታውን ለማሻሻል ምክንያት ይሆነዋል። አንድ ባል ያገባች አንድ ባል ማለት ነው። ሚስቱን ሌላ ሰው አደጋግኝት አደጋግኝ ትላላችሁ። እኔ እኮ እንዲገባችሁ ብዬ ነው። ወይም ግልጽ ሳይሆንላችሁ እንዳያልፍ ለማለት እየጣርኩ ነው እንደዚህ የምደጋግመው እና አንዳንድ ደስ እዚህ ጋር ተረጓጎሙ ትክክል በአማርኛው ትክክል ስለማይጻፍ፣ እኔም ለማስተካከል እጥራለሁ። አደጋግኙ ምናምን አትበሉ፣ ተረጋግታችሁ አዳምጡ። አንድ ባል በህልሙ ሚስቱ ጋር ሰው ሲተኩስባት ከተመለከተ ይሄ የተተረፈረፈ ገንዘብ እንደሚያገኝና በዛም እድገት እንደሚያገኝ ነው። ለሱ ጥሩ ፍቺ ነው ማለት ነው። እሺ ሌላኛው አፈታት ደግሞ አሁንም ሚስት ላይ ሲተኩስባት ማየት ምናልባት በወንድ ልጅ እንደምትባረክ ወይም ልጅ ልትወልድ እንደሆነ ወንድ ልጅ ልትወልድ እንደሆነ ያመላክታል ማለት ነው። ጥይት ሲተኮስባት ወደ ሚስቱ ሲተኮስ አንድ ባል ካለመ ማለት ነው። አንዲት ነፍሰ ጡር ሴት የጥይት ድምፅ ስትሰማ በህልም ማየት ወይም ደግሞ ጥይት ሲተኮስ ስትመለከት አወላለዷ ቀላል እንደሚሆንላት ነው፣ ወይም ምጧ ገር እንደሚሆን ያመላክታል። ነፍሰ ጡር ሴት በህልማ ውስጥ የተኩስ ድምፅ ስሰማ ማየት ወይም ደግሞ ሰው ሲተኮስ ማየት እና ወይም ደግሞ ሰው ሲጎዳ ወይም ሲገደል ማየት በመጨረሻ እርግዝና ወራት ውስጥ ያለ ጊዜው መውለድን ሊያመላክት ይችላል። እሷ ለምሳሌ ቀኗ እየደረሰ ከሆነ እና በህል እርስ በርስ ሰው ሲታኮሱ በህልም ከተመለከተች ያለ ሰዓቱ ልትወልድ ትችላለች ማለት ነው። ያለ ቀኑ ወይ ቀድማ ወይም አሳልፋ ነፍሰ ጡር ሴት በህልሟ ውስጥ አንድን ሰው ስታኩስ ማየት በእርግዝና ወቅት ብዙ ገንዘብ እንዳጠፋች እና ባልባሌ ገንዘቧ እንዳበከነች ሊያመላከት ይችላል ማለት ነው። በማይጠቅሙ ነገር ገንዘብ ወጪ እንዳደረገች ያመላከታል። ሌላ ተኩስ ሲተካኩሱ ሰዎች ከተመለከተች ማለት ነው። ነፍሰ ጡር ሴት በህልሟ በጥይት ስትመታ ማየት ደግሞ ለብዙ እዳዎች እና ለዕዳ መጫን እንዲሁም ደግሞ እዳዎችን መክፈል አለመቻል ምልክት ነው። ለብዙ እዳዎች መጋለጥ የሚያመለክት ነው ማለት ነው። እሺ፣ ለተፈታች ሴት ደግሞ ስንመለከት አንድ ሰው አንድ ወንድ ማለት ነው በጠበንጃ እንደተመታ በህልም የተፈታች ሴት ከተመለከተች፣ የሆነ ወንድ በጠበንጃ መመታቱን በህልም ከተመለከተች፣ በህይወት ውስጥ ብዙ ችግሮች ያጋጥማታል ማለት ነው። ሰው ሲመታ እኮ ነው ያየችው፣ የሆነ ወንድ በጥይት ሲመታ ያ፣ ታዲያ ለሷ ችግር ያጋጥማታል ማለት ነው። የተፈታች ሴት በህልሟ ውስጥ አንድ አንድ ወንድ እንግዲህ አንድ ወንድ ልበል አንድ ሰው ለማለት አንድ ሰው ነው የሚሉት፣ አንድ ሰው ማለት አንድ ወንድ ነው። አንድ ወንድ በጭንቅላቱ ላይ ሲተኮስ ከተም በቅርቡ እሷ በህልሟ የሆነ ወንድ ላይ በጥይት ጭንቅላቱ ላይ ሲተኮስ ወይም እሷ ያንን ወንድ በጭንቅላቱ ላይ ስተኩስበት በህልም ከተመለከተች በጣም ቅርብ የሆኑ ሰዎች በሐሜት እንደሚያሟት እንደሚሰብድባት ምልክት ሊሆን ይችላል። እና በዙሪያ ካሉ ሰዎች እራሷን ጠብቅ ማለት ነው። የሆነን ሰው ወይ ጭንቅላቱ ላይ ከተኮሰች ወይ ሌላ ሰው ከማይታወቅ ቦታ ያኔም ሰው ላይ ጭንቅላቱ አካባቢ ስተኮስ ካየች ጭንቅላት ቤተሰብን ስለሚገልጽ ከራሷ ዘመዶች ሐሜት ለሐሜት ተጋልጣለች በአጭሩ የተፈታች ሴት በህልም ውስጥ አንድን ሰው አንድን ሰው ስትተኩስ ከበሯ ላይ ወይም ሲተኮስበት ከበሯ ላይ ከተመለከተች ሰው የሆነ ወንድ የተተኮሰበት ነው። ወይም እሷ እበሯ ላይ ግን ከበሯ ላይ በህልም ሲተኮስ ከተመለከተች በህይወቷ ላይ ጣልቃ የሚገባና ስሟን የሚያጎድፍ ሰው ስሟን የሚያጠፋ ሰው እንዳለ ያመላክታል ማለት ነው። የተፈታች ሴት ከበሯ ላይ የሆነ ሰው ሲተኮስበት ካየች፣ በሯ ማለት የእሷ ህይወቷ ማለት ነው። እሺ አንድ ወንድ በህልሙ ዘመድ ሲተኩስበት ማየት በመካከላቸው ያለውን ዝምድና ማቋረጥ ማለት ነው። አንድ ወንድ ደግሞ በእውነታው የታመመ ከሆነና ሰው በጥይት እንደሚመታው በህልሙ ካየ ይህ ከበሽታው በቅርቡ እንደሚድንና በህመሙ እንደሚወገድለት ያመላክታል። አንድ ወንድ በህልም ከሽጉ በሽጉጥ ወደ ሌላ ሰው ሲተኩስ በህልሙ እሱ ራሱ በሽጉጥ ይዞ ወደ ሌላ ሰው ሲተኩስ ማየት ብዙ ገንዘብ እንደሚያገኝ ምልክት ነው፣ ለአንድ ወንድ ማለት ነው። እሱ ሲተኩስ ከተመለከተ አንድ ወንድ አንድ ወንድ ሰው እየተጓዘ ከሆነና በህልሙ መትረየስ ሲተኮስ ካየ፣ ወይም ደግሞ ራሱ መትረየስ መተኮሱን ካየ ይህ ማለት በመጓዙ ብዙ ጥቅሞችን ያገኛል ማለት ነው። ወይም ወደ ሚሄድ ጉዞ ይጓዛል የሆነ ሀገር ይሄዳል። በዛ በተጓዘበት ሀገር ደግሞ ጥቅም ያገኛል ማለት ነው። በህልሙ እየተጓዘ መትረየ ሲተኮስ ካየ፣ ምናልባት ስደት የሚወጣ ከሆነ በዛ በስደቱ ይጠቀማል ማለት ነው። አንድ ሰው በህልም ውስጥ በአየር ላይ ሲተኮስ እንዲህ በሰማይ ላይ ዝም ብለህ ተኩስ የለ እንደዛ ሲተኩስ፣ ነገር ግን ጥይቱ ህልም አላሚውን እግሩን ከመታው፣ በአየር ላይ የተተኮሰ ከየትም ቦታ ይሆን ተተኩሶ ግን አልማላሚውን እግሩን ከመታው፣ ይሄ ብዙም ሳይቆይ ወደ ውጭ ሀገር ይሄዳል ማለት ነው። የተባራሪ ጥይት አገራችን ደ ተባራሪ ጥይት ከየት እንደተተኮሰ ሳይታወቅ በሰማይ ላይ ዝም ብሎ የሚበር ወይም በአየር ላይ የሚበይጥ የሚበር ጥይት መጥቶ እግሩን አላሚውን በእግሩ ከመታው ወደ ውጭ ሀገር ይሄዳል። ጉዞውም ደግሞ የተመቻቸና ምንድነው ቀላል አጓጓዝ ሆኖ ወደ ውጭ ሀገር ይጓዛል ማለት ነው። እንግዲህ እያንተባተብኩም ቢሆን እያወላገድኩ ይሄንን የመሰለ ቪዲዮ አቅርቤላችኋለሁ። በእርግጠኝነት ረጋ ብላችሁ በደንብ ከሰማችሁኝ የምደጋግመው ለማስረዳት ያህል ነው። ስለዚህ ላለው ስህተት ይቅርታ እጠይቃለሁ። በቀጣዩ ቪዲዮ እስክንገናኝ ድረስ ላይክ አድርጉ፣ ሰብስክራይብ አድርጉ። ደህና ቆዩ። ቻው